በጣም ደስ ይላል። በጣም ካሰብኩት በላይ ነው ያገኘሁት። በጣም ተዘጋጀሁበት ነበረ ነበረ ግን ወደ መጨረሻ አካባቢ በጣም ፈርቼ ነበረ። አልጠበቅኩም ነበረ ግን ደስ ይላል በጣም። የሚስ ቱሪዝም ኦሮሚያ የኦሮሚያ ቱሪዝም ኮሚሽን እንደ ትልቅ አይከን የሚያዘጋጀው በየአመቱ ሲያዘጋጅ የቆየው ኢቨንት ነው። ሶ ይሄ ኢቨንት በኢትዮጵያ አቆጣጠር በ2013 የጀመረ በፈረንጆች ደግሞ በ2021 የጀመረ ፕሮግራም ነው። ይሄ ፕሮግራም ሜይንሊ ፎከስ የሚያደርገው ሲሰራበት የቆየው የኦሮሚያ ቱሪዝም ኮሚሽንም እያደረገ ያለው ይህን ኢቨንት በተለይ የኦሮሚያ ቱሪዝም አትራክሽኖችን ወይ ደግሞ የመዳረሻዎችን ለማስተዋወቅ አይከን የሆኑትን ሰዎች በመምረጥ ያንን ለማስተዋወቅ ለማሳየት በተለይ ከሀገር ውጭ ፕሮሞት ለማድረግ የምንጠቀምበት አይከን ነው ማለት ነው። በእኛ ኮሚሽን ውስጥ ኦሮሚያ ቱሪዝም ዊክ የተዘጋጀው አሁን አምስተኛ ጊዜው ነው። ዋና አላማችን የቱሪዝም የማሳየት ፕላትፎርሞችን የመፍጠር የተለያዩ ኤግዚቢሽኖችም አሉ፣ በዛ ውስጥ ፓርትነርሽፖች እንዲፈጠሩ ማድረግ እና የተለያዩ ፕሮሞሽናል ስራዎችን መስራት ነው። ፎረም የሚባል አንድ ፖርሽን አለው። እሱ ደግሞ የተለያዩ ጥያቄዎች የሚነሱበት በተለይ ደግሞ ፖሊሲ ሜከሮችን እያሳተፍን በቃ ቱሪዝም ላይ እድገትና ለውጥ እንዲካሄድ የማድረግ ስራ ላይ ነው እየሰራን ያለ ነው። መጀመሪያ ሚስ ቱሪዝምን ስናዘጋጅ እራሱ በየአመቱ ማስታወቂያዎች እናወጣለን። ሰዎች እንዲመዘገቡ ከተለያዩ ቦታ ከተለያዩ አቅጣጫዎች ከተለያዩ ዳይሬክሽኖች ሰዎች እንዲመዘገቡ በተለይ ቱሪዝምን ማሳወቅ እችላለሁ፣ ማስረዳት እችላለሁ ማሳየት ይችላል ብሎ የሚያስቡ ሰዎች እንዲሳተፉ ስለምንፈልግ ኦፕን የሆነ ማንም ጋር የሚደርስ በተደራሽነት ሌቭል ሀይ የሆነ ማስታወቂያዎች እንሰራለን። በዛ ማስታወቂያ ላይ ፎከስ አድርገን ሰዎች ይመዘገባሉ። እንደ ባለ ድርሻ አንዱ የኦሮሚያ ቱሪዝም ኮሚሽን ነው። በተጨማሪም ደግሞ ሚኒስቴር መስሪያ ቤቱ፣ ክልል ላይ ያሉ የተለያዩ ቢሮዎች፣ ግለሰቦች በተለይ ሞዴል ወይ ደግሞ በሚስ አካባቢ ላይ የሚሰሩ ፕሮዳክሽን ካምፓኒዎች ኢቨንት ኦርጋናይዘሮች ብዙ ነን። እንደ ቁጥር ይሄን ያክል ነው የሚባል ቁጥር የለንም። ነገር ግን በጣም ብዙ ባለድርሻ አካላት የሚሳተፉበት ይሆናል ማለት ነው። መጀመሪያ አካባቢ በቱሪዝም ስራዎች ላይ በተለይ ሚስ ቱሪዝምን፣ ይሄ የቁንጅና ውድድርን፣ የአምባሳደርነትን የማሰራት የማሳተፍ ወጣቶችን ከቁንጅና ውድድር ባለፈ ቱሪዝም አምባሳደሮች እንዲሆኑና የፕሮሞሽናል ስራዎች ላይ እንዲሰራ ብዙ ልምድ አልነበረም። እየገምታለው እና ስንነሳ በአዲስ ኢነርጂና በትልቅ ፍላጎት ነበር የጀመር ነው። ሰውም ደግሞ በአዲስ መልኩ ስለተገለጠለት የቱሪዝም ኢቨንት ደስተኛ ነበር። የተለያዩ ሰዎች መጥቶ የማየት ፍላጎታቸው በጣም ትልቅ ነበረ። ትላልቅ ፓርትነርሽፖችም ተካሂደው ነበረ። ማለት ቢቱቢ ማለት አንድ አነስ ያለ ኢንዱስትሪ ያለ ከሱ ጋር አብሮ በሚሰራ ኢንዱስትሪ ላይ ፕላትፎርም ስላገኘ ትላል ኮኔክሽኖችን ፈጥራው ነበረ። ሚስ ሲባል ከቁንጅና ጋር ይያያዛል ብዙ ጊዜ። የኦሮሚያ ቱሪዝም ኮሚሽን ፎከስ አድርጎ የተነሳው ከቁንጅና ብቻ ጋር አይደለም። እኛ ታርጌት ያደረግነው ቱሪዝምን ማስተዋወቅ፣ ቱሪዝምን ለማስተዋወቅ አንደርስታንዲንጉን ነው የምንፈልገው። የእውቀት ጥጉን ነው አንደርስታንድ የምናደርገው። ሰው ምን ያክል ሰው አንደርስታንድ ያደርጋል የምትመጣ ሚስ ቱሪዝም የኛን መዳረሻዎች የኛን የቱሪዝም ግቦችን በተለይ ኦሮሚያ ቱሪዝም ኮሚሽን እንደ ግብ የያዛቸው ሚሽን ቪዥን ብሎ ያስቀመጣቸው ግቦች አሉ። እነሱን እንዴት አንደርስታንድ ያደርጋል የሚለው ነው የኛ መስፈርት የመጀመሪያ። ሁለተኛ ላይ ፕሬዘንስ ይፈልጋል። ያው ሚስ ስትሆኝ ፕሬዘንስ ሊኖርሽ ይገባል። ሰዎች ጋር ስትቀርቢ አንደርስታንድ መደረግ መቻል ሊኖርብሻል እና እሱኛው ሌላኛው መመዘኛችን ነው። ያው ቁንጅና ውድድርና አምባሳደርነትን አንድ ላይ ብዙ አልተደረገም። ቁንጅና ውድድር በዛ በቁንጅናና በውበት አካባቢ ላይ ተደርጎ ነበረ። እኛ ግን ያሰብነው እንደት እንዴት ነው ቱሪዝም እንደ አምባሳደርነት ሆኖ አንድ ሰው በደንብ ፕሬዘንት ሲያደረገው ለየት ያለ እይታ ይኖረዋል በሌሎች ውስጥ። ወጣቶችንም ደግሞ ስናሳትፍ ትላልቅ ስራ እድሎች እንፈጥርላቸዋለን። የባህሉንም ቱሪዝም ሳይዱንም በደንብ ፕሮሞት ይደረጋል። በዚህ አይነት ኢቨንቶች ደግሞ ሰው ሶሻል ሚዲያ ላይ በደንብ ይታያሉ እና ይሄኛውን ሲስተም ተጠቅመን ቱሪዝምን አብረን እያሳደግንና ኮኔክሽኖችን እየፈጠረን ያለ ነው። ከዚህ በፊትም ሞደሊንግ ስራዎች ላይ የመስታወቂያ ስራዎችን አንዳንድ ድርጅቶች ጋር የሰራውት ይገኛሉ ነበረ። እንደዛም ደግሞ በተለያዩ ሶሻል ሚዲያ ላይ የመስታወቂያ ስራዎችን ይሰራሉ ነበረ። እኔ በእኔ ጊዜ ላይ ከኔ በፊት በጣም ቫይብራንት ነበረ። ቪዚት ኦሮሚያ ስፔሻሊ ኦል ኦቨር ኢትዮጵያ ይታወቃል ሞር ደግሞ ኦልኦቨር ኦሮሚያ ላይ በደንብ ቱሪዝም ዴስቲኔሽኖችን ፕሮሞት የሚያደርግ ተቋም ነበረ። ችዝ ፓሽኔት የሆንኩት አንደኛው ምንድን ነው ሪጅኑ ላይ ብሎም ደግሞ ሀገሪቷ ላይ ያሉትን የቱሪዝም ዴስቲኔሽኖችን በደንብ ፕሮሞት ማድረግ ነው። ከዛ በዘለላ ፕሮፌሽናሊ አርኪቴክት ነኝ እና አርኪቴክቸርና ቱሪዝምን ሪሌት አድርጌ የተለያዩ ዴስቲኔሽኖች ላይ ዴቨሎፕ መደረግ ያለባቸው መሰራት ያሉባቸው ኢንፍራስትራክቸር፣ ሎጆች እነዚህን የመሳሰሉ አይዲያዎች ነበረ ይዤ ከዛ ጋር ኢንቴግሬት አድርጌ ለመስራት ፍላጎቱ ውስጥ ያደረብኝ ማለት ነው። እሱን አነሳስቶኝ ወደ ውድድሩ እንድመጣ ያደረገኝ ከሚስ ማህደር በኋላ ነበረ እኔ የተወዳደርኩት የ2017 ሚስ ቱሪዝም። ያኔ ስወዳደር ሞር ኢንስፓየር ያደረገኝ ነገር በሴትነት አቅም ወይም ደግሞ በተለምዶ ብዙ ሴቶች ብዙ ነገር ይሰራሉ የሚል አይነት ካልቸራል እይታ ላይኖር ይችላል፣ ግን በሴትነት አቅም ምን ያህል ሀገሬን እንደገና ደግሞ ክልሏን የኦሮሚያን ክልል በተጨማሪም ካልቸሬን እንዴት ማስተዋወቅ እንደምችል አስቤበት ነበረ። ስወዳደር የተወዳደርኩ በጣም ቆንጆ ትልቅ ዝግጅት የተደረገበት ኦልሞስት ከ200 300 ከተመዘገቡት ቆነጃጅት ሴቶች ተመርጠው አሁን ኦልሞስት ቶፕ 15 ወይ ደግሞ ከአንድ እስከ 15 ያሉት ሴሌክት ተደርጓል። በደንብ እየተዘጋጁ ነው። በየአመቱ የተለያዩ ታለንቶችን ነው የምናገኘው። የተለያዩ የላስት ባለፈው አመት እና ከዛ በፊት በነበሩት ጊዜዎች ላይ ያዩትን ከዛ በይበልጥ ራሳቸውን እያዘጋጁ የመጡ ወጣቶች እና የወጣት ኃይል አለ። ቱሪዝም ኮሚሽኑ ያየው ፖቴንሻል ለእኛ ኮንትሪቢዩት ያደረገው ትልቅ ነገር ብለን የምናምነው ምንድን ነው፣ ይህ ፖቴንሻል ያላት ልጅ ኮንፊደንት የሆነች በደንብ ኤክስፕረስ ማድረግ የምትችል ልጅ ኢምፓወር ማድረግ ችሏል ብዬ አስባለሁ። ቶፕ ፊፍቲ ሆነን እዛ ስቴጅ ላይ ስንቀርብ ኤቭሪዋን እያንዳንዱ ማለት ይቻላል በጣም ጎበዝ ፍሉዬንትሊ መናገር የሚችል ሚኒመም ሶስት ቋንቋ አፋን ኦሮሞን፣ አማርኛን እና እንግሊዝኛን በደንብ መናገር የሚችል ሰው ውጭስ አቅሙ ያለው ፖቴንሻል ያለውን ያላቸው ልጆች ነው አምጥቶ ከህዝቡ ጋር እንዲሁም ደግሞ ከኮሚኒቲው ከሚዲያዎች ጋር በደንብ እንድንገናኝ ያደረገው ይህንን ፕላትፎርም አዘጋጅቶልናል ብለን እናስባለን። መድረኩ ላይ ስንቆም እኛ ይህንን እንችላለን ከማለት ውጭ ሰዎች ጋር የተለያዩ አክሰፕታንሶች እንድናገኝ፣ ኮኔክሽኖች ዴቨሎፕ እንድናደርግ፣ ራሳችንን ኤክስፕረስ ማድረግ እንድንችል እድሉን አመቻችቶልናል። ይሄ ቀላል ነገር አይደለም። አሸንፈሽ ቶፕ ስሪ ገብተሽ እነሱን ፕሬዘንት ከማድረግ በተጨማሪ ራሳችንን ኢምፓወር አድርገንበታል፣ አጎልብተንበታል። ሚስ ቱሪዝም መሆናችን ለእኔ ኮንትሪቢዩት ያደረገው ነገር ነው ብዬ የማስበው የመጀመሪያው ኤቭሪዌር ራሳችንን በደንብ እንድንገልጽ፣ ራሳችንን በደንብ እንድናሳይ፣ ያለንን ካልቸር ፉሊ ባይ ፉል ኮንፊደንስ እንድናወራ ሪጅናችን ምን ያህል ቱሪዝም ዴስቲኔሽኖች አሏት ብንባለው ደግሞ ምን ያህል የጥሩ የሆነ የሰው መስህቦችም ሆነ የኤቭሪቲንግ ብቻ ናቹራሊ እንደገናም ደግሞ ሶሻሊ የታደለች ሪጅን መሆኗን የገለጽንበት ወይ ደግሞ በደንብ እንድንረዳ ያደረገበት ጊዜ ነበረ። ክልላችን በጣም ሰፊ ሀገራችን ደግሞ በቱሪዝም ዴስቲኔሽን በጣም ትልቅ ብዙ ሀብቶች ያላት ሀገር ነች። ሰው ይህንን ሀብት ለማስተዋወቅ ሁላችንም ባለድርሻ ነው። ነገር ግን የተወሰነ ባለቤት እየሰጠሹ ስትሄጂ የተሻለ ፕሮሞት የተሻለ እየተዋወቀ ይሄዳል እና እኛም አላማ አድርገን የተነሳ ነው ሰዎችን አሳይን ማድረግ ነው። በዚህ ሚስ ቱሪዝም ውስጥ የሚሳተፉት የሚካተቱ በጣም ብዙ ባለድርሻዎች አሉ። እነዚህ ባለድርሻዎች የኛን ዴስቲኔሽን የኛን ቱሪዝም መዳረሻዎችን የኛን ሀብት የሀገራችንን ገጽታ ለማስተዋወቅ የምንጠቀምበት አይከን ነው ማለት ነው። ሪጅኑ ላይ ያሉ ቱሪዝም ዴስቲኔሽኖችን ፕሮሞት ማድረግ ነው ሜንሊ ማሳየት ነው። ይሄ ይሄ ነገር እኛ ጋር አለ፣ ኑ ጎብኙን፣ ኢንቨስት ማድረግ የምትፈልጉ ኢንቨስት አድርጉ፣ ፖቴንሽያላችን ይሄ ይሄ ነው፣ ይሄን የመሰለ የቱሪዝም ቦታዎች አሉ የሚሉትን ነገሮች ነው ለህዝቡ እንድናደርስ፣ ለኢንተርናሽናል ኮሚኒቲ ለአህጉር እነዚህን የመሳሰሉ ኮሚኒቲዎች ጋር እንድንደርስ ነው ኤክስፔክት የምንደረገው። እና ደግሞ የተለያዩ መድረክ ላይ የተለያዩ ሚዲያዎች ላይ ሄዶ በደንብ ካምፓኒን ኮሚሽኑን ወክሎ እዛ ቦታ ላይ ኮሚሽኑ የሚሰራውን ከኛ ጀርባ ያሉ ቲሞቹ የሚሰሩትን ነገር እኛ ይሄ ይሄ ነው ብሎ ኤክስፕሌን ማድረግ ነው። ጅስ ስፖክ መሆን ነው ለድርጅቱ ማለት ነው። ጅስ ፐርፌክትሊ በደንብ ፕሬዘንት ማድረግ መቻል አፕዴት ማድረግ ራሳችን ምን ምን እየተሰራ ነው፣ ምን አዲስ ነገር አለ፣ ምን አይነት ቱሪዝም ዴስቲኔሽኖች አሉ የሚሉትን ነገሮች ራሳችንን አፕዴት እያደረግን እያነበብን ለምንጥያቀው ጥያቄዎች ለምናገኘው ሰዎች ጋር ኮሚኒኬት ማድረግ እንዲሁም ደግሞ ያለውን ኢንፎርሜሽን ሼር እንድናደርግ ነው ኤክስፔክት የሚደረገው። የመጀመሪያው ነገር ራሳችንን ነው ቢልድ ያደረግ ነው። የኦሮሚያ ቱሪዝም ኮሚሽን ሚስ ቱሪዝም አወዳድሮ እ ከአንድ እስከ ሶስት ደረጃ ሰጥቶ ሜይንሊ የምንሰራው ስራ የነበረው ራሳችንን ቢውልድ ማድረግ ነበረ። ከምን አንጻር ከዚህ በፊት የነበረን የካልቸርም ሆነ የዴስቲኔሽን እውቀቶችን ቢውልድ ከማድረግ እንጀምር ነው። ከዛም አልፈን ደግሞ የቪዚት ኦሮሚያ የምንለው ብራንዳችን ከኦሮሚያ ቱሪዝም ኮሚሽን የወጣ ብራንድ ነው። ለቀጣይ ለዚህ ተከታታይ አምስት ዓመታት ሲሰራ የነበረው ነገር ኦሮሚያ ውስጥ የሚገኙ የቱሪዝም ዴስቲኔሽኖችን ነው እንደገናም ደግሞ የካልቸርን ሁኔታ ፕሮሞት የማድረግ ስራ ነበር ሲሰራ የነበረው። እኛ እዛ ውስጥ የነበረን ትልቁ ሚናችን ደግሞ እዛ ውስጥ ያሉትን ካልቸሮች ኢን ሂዩመን ፎርም እኛ ራሳችን ካልቸሩን አለባበሳቸውን ለብሰን ኢቨንቶች ላይ እየተገኘን እንደገናም ደግሞ የአመጋገብ ስርዓታቸውን የካልቸራል ላይፍ ስታይላቸውን እየገለጽን ከመግለጽን ባሻገር ደግሞ እንደ ፕሌስ እየሄድን ዴስቲኔሽኖችን ፕሮሞት እያደረግን ላይፍስታይላቸውንም እየኖርን ብዙ የሆኑ ስራዎችን ሰርተናል። ስራው ሚስ ቱሪዝም ኦሮሚያ ብላ አንድ፣ ሁለት፣ ሶስት አሸነፉ ተብሎ የዛ ኢቨንት ላይ የሚያልቅ አይደለም። ከኛ ጋር አመቱን በሙሉ አብረው ይሰራሉ። እኛም እንደምንሰራው ፕሮሞሽናል አክቲቪቲዎች አሉ አይደለም? ኢቨንት ማዘጋጀት ቢሆን እዛም ጋር ይገኛሉ። ኦሮሚያን እና የኦሮሚያ ቱሪዝም ምን ወክለው ነው የሚሄድበት የተለያየ ቦታ ሰው? ከመጀመሪያ ስናየው አምስት አመት ቆይታችንን ነው መናገርሽ። እያንዳንዱ አሸናፊዎች ከአንድ እስከ ሶስት የወጡት ልክ ኢቨንቱ ሲያልቅ አሸናፊ ናቸው ተብሎ ከዛ በኋላ ስራቸው አያቆምም። ከዛ በኋላ ካሸነፉበት ቀጥሎ ያለው ሙሉ አመት በሙሉ አብረው ነው የሚሰሩት እና መጀመሪያ የነበራቸው ታለንት እያለ ቢኖርም በአመት ውስጥ ኤቭሪዴይ በሚሳተፉበት ኢቨንት ሞር እያደጉ እውቀታቸውን እያሰፉ ስራቸውንም እያሰፉ አብረውን የተለያዩ ፕሮሞሽናል አክቲቪቲዎችን እየሰሩ በምናዘጋጃቸው ኢንተርቪውዎችም ላይ እየተገኙ እንደ አምባሳደር ስለሆነ እነሱ እዛ ቦታ ላይ አሸንፈው የተገኙት እንደ አምባሳደርነት ብዙ እየሰሩ ነው ያሉት እና በአንድ ውድድር ብቻ ይቆማ አይደለም። አመቱ ሙሉ የሚሰሩት ነገር ነው። በየአመቱ አሳክቷል ብለን ነው የምናስበው። የኛ ፕሮግራም በተለይ የኦሮሚያ ቱሪዝም ኮሚሽን ፕሮግራም በየአመቱ እያደገ ነው የሚሄዱ። በየአመቱ ነው አውትሻይን የሚያደርገው። አምና ከነበረው ዘንድሮ ይሄ ይለያል የሚባል ነገር እንኳን ባይኖረንም፣ ምክንያቱም መስፈርቱ ተመሳሳይ ነው። የምንመርጣቸው ሰዎች ከተለያዩ ዴስቲኔሽኖች ናቸው፣ ከተለያዩ ቦታዎች፣ ከተለያዩ የኦሮሚያ አቅጣጫዎች ነው የምንመርጣቸው እና ይሄ ይለዩ አልባንልም። የሚጋበዘው ሰው ግን እየተለየ ይሄዳል በተለይ የሚስ ቱሪዝም የዘንድሮ ሚስ ቱሪዝም ብቻውን ተነጥሎ የወጣ ፕሮግራም አይደለም። ምክንያቱም ከኦሮሚያ ቱሪዝም ሳምንት ውስጥ አንዱ ፕሮግራም ነው። የኦሮሚያ ቱሪዝም ሳምንት ካያችሁት በጣም ብዙ ሰዎች የተጋበዙበት ትላልቅ ኢንተርናሽናል ቱር ኦፕሬተሪ፣ ቱር ጋይዶች ከየሀገሩ የመጡበት ስለሆነ እነሱን መጨመር ሌላ ቫሊዩ፣ ሌላ እሴት መጨመር ነው። የሚጎበኘው የሚያየው፣ የምናስበውን አንደርስታንድ የሚያደርገንን ሰዎች መጨመር ለምናስባቸው ግቦች በደንብ የምናስባቸው ነገሮች የሚያሳይልን ነው እና እኛ ያሰብንበት ሌቭል በጣም ትልቅ ነው። ብዙ ሰው እንዲመጣበት ነው የምንፈልገው። ሰዎች እንዲያዩት ነው የምንፈልገው። በትላልቅ ሚዲያዎች በተለይ ላይቭ ስትሪም የሚደረጉ ሁለት ሶስት ሚዲያዎች አሉ። ሶስት እነሱንም ያማከለ ነው እና በትልቁ ነው የተዘጋጀ። ነው የምታሸንፉት ብሎ መናገር በእርግጥ ከባድ ነው። ምክንያቱም ሁሉም ጎበዝ ናቸው። ግን አንደኛው ከአንደኛው በትንሽ ነገር መሻል ይመጣና ማሸነፍ እና መሸነፍ እንዳለ ሆኖ የሚያሸንፉ ሚሶች ነገ ላይ ይመረጣሉ። ውችዝ ይህንን ቦታ የምታገኙ ሴቶች ያገኘች ሴት በጣም ጎበዝ ነሽ፣ እና ይሄ ዩሜኪት ከመጀመሪያው ጀምሮ እስከ መጨረሻው ድረስ ስቴጅ ላይ ቀርቦ በደንብ ተናግሮ አሳምኖ የእነሱን ሀሳብ ባይ እንዲደረግ አድርገው ነው የሚያሸንፉት። እና ዩሜድ ኢት ኮንግራ ማለት እፈልጋለሁ። ይሄን ረጅም ጆርኒ ፊት ለፊትሽ ላይ ይጠብቅሻል። ቤተር ዌይተርን አድርገሽ ልትጠቀሚበት የምትችይው ቀላል አይደለም። ከማሸነፍ በኋላ ያለው ላይፍ አይ ቲንክ በፊት ካለው ራሱ እንትን ይላል፣ ይከብዳል። ጎበዝ ሆነሽ ካላለፍሽው አይደል፣ ሼር የምናደርገው ሀሳብ ነው ብዬ አስባለሁ። እና ለእሱ ጎበዝ ሆነሽ መንገድሽን እንደምትቀጠ አምናለሁ። አምሶ ፕራውድ ኦፍ ዩ ብላታለሁ። በ በጊዜ ገና እስኪ ቆይ ሰምፓዝስ ተመሳሳይ ናቸው የምንሰራቸው ስራዎች ምናምን የሆነ ያህሉን ተመሳሳይ ናቸው፣ ግን ሁላችንም በየራሳችን የምንወስዳቸው ውሳኔዎች ስላሉ የተለየ የሚያደርጉት እነሱ ናቸው ብዬ አምናለሁ እና ከአንደኛ እስከ ሶስተኛ ምትወጡ እንኳን ደስ አላችሁ ይገባቸዋል፣ ማለት ፈልጋለሁ። ቢካዝ በጣም ብዙ ጥረት ውስጥ አልፈው ነው የመጡት። ስለጠነከሩበት ነው ያለፉት ብዬ አምናለሁ። እኛ የምንፈልገው ከግባችን ተነስተን ነው ብዬ ሻለሁ። ሚስ ቱሪዝምን ማዘጋጀት የጀመርነው ሶ የነበሩት አራቱን አመት የነበሩት ሚስ ቱሪዝሞቻችን የምንፈልጋቸውን ያው ብዙ ጊዜ 100 ፐርሰንት ዴሊቨር ተደርጓል የሚባል ነገር ላይኖር ይችላል። ግን የምንፈልጋቸውን ግቦች ነክተውልናል። ለምሳሌ የነበሩት ሚስ ቱሪዝሞቻችን በተለያዩ ዴስቲኔሽኖች ላይ በቱሪዝም አትራክሽኖች ላይ እየሄዱ ፕሮሞት ሲያደርጉልን፣ ሲያስተዋውቁልን፣ ሲነግሩልን ቆይተዋል። አንደኛው ግባችን ይሄ ነው፣ ለዓለም ማስተዋወቅ ለክልሉ በደንብ ክልል ውስጥ ለሚኖሩ ኢትዮጵያ ውስጥ ለሚኖሩ ህዝቦች ያለንን ዴስቲኔሽኖች ያለንን የቱሪዝም መዳረሻዎችን ማስተዋወቅ ነው። አንደኛው ግብ እሱ ነው። ሁለተኛ ኔትወርክ አድርገናል፣ ኔትወርክ እንዲያደርጉም ፈጥረናል። እነዚህ ሚስ ቱሪዝሞች ከሚስ ቱሪዝምነት ባሻገር የተለያዩ የስራ ድሎችንም እንዲፈጥር አድርጎላቸዋል ሰዎችን እንዲያገኙ ኮኔክት እንዲያደርጉ ራሳቸውን እንዲያስተዋውቁ የተለያዩ የስራ አጋጣሚዎች ላይ እንዲሳተፉም በማድረግ እድሎችን ስንፈጥር ኖረናል። ሌላኛው ኦሮሚያ ቱሪዝም ኮሚሽን ሰዎችን ሲያመጣ ሚስ ቱሪዝሞችን ስንመርጥ የምንፈልጋቸው ቦታዎች አሉ። እንዲነኩልን፣ እንዲታዩልን ከሀገር ውጭ እንዲተዋወቅ ለምንፈልጋቸው ነገሮች አሉ። ለምሳሌ ኢትዮጵያ በመዳረሻ ሌቭል ሼር የምናደርጋቸው ዴስቲኔሽኖች ከብዙ አካባቢ ሀገራት ወይ ደግሞ ኔበር ሀገራት አሉ። ለምሳሌ አንዱ ኬንያ ነው። ኬንያ በመሄድ ያለን የቱሪዝም መዳረሻ ፕሮሞት ማድረግ እንደ ኢስት አፍሪካ ኢትዮጵያ፣ ዩጋንዳ፣ ተንዛኒያ እያልን እንድንቀጥል ያደረገን የሚስ ቱሪዝም ፕሮሞሽናችን ነው። ሶ የነበሩት ሚስ ቱሪዝሞቻችን ሩዋንዳ በመሄድ ፕሮሞት ሲያደርጉልን ቆይቷል። ብሩንዲ ሲሄዱ ፕሮሞት እያደረጉልን ነው። ተንዛኒያ እየሄዱልን ነው ቻይና ኤዥያ ድረስ እየሄዱ ፕሮሞት እያደረጉልን ነው። ሶ የእኛ ግብም እሱ ነው። ለዛም ነው ኦሮሚያ ቱሪዝም ኮሚሽን በየዓመቱ እያደግን የመጣ ነው። እያደግን መጣን ስልሽ አካባቢያችን ላይ ያሉትን ሀገራት ፕሮሞት እያደረግን እያስተዋወቅን የመጣ ነው እና ሶ የእኛ ታርጌትም እሱ ነው። ሚሶቻችንም የሚሰሩልን ነገሮች እሱ ነው። እሱን እያሳካን ግብ እየመታን እንገኛለን ማለት ነው። የሚያውቀውን አቀባበል ልንፈትን የምንችለው አሁን ሶሻል ሚዲያዎች አሉን። ፌስቡክ ለምሳሌ ቪዝቶ ሮሚያ የሚል ፔጅ አለን። በዛ ላይ ፖስት እናደርጋለን ከኢቨንት ከመካሄዱ በፊት እነዚህ ናቸው ቶፕ አስራአምስቶቻችን እንዴት ታዩታላችሁ? ማን የምታሸንፍ ይመስላችኋል? እያለን እንጠይቃለን እና የሰው ኢንጌጅመንት በጣም ጥሩ ነው። ደስተኛ ናቸው። በደንብ ኢንጌጅ ያደርጋሉ። ፕሬዘንት ስናደርጋቸውም እያንዳንዱ የኦሮሚያ የተለያዩ የባህል ልብሶችን አልብሰን ነው የምናቀርበው። በዛም የባህል አልባሳቶቻችንንም የምናስተዋውቅበት ኦፖርቹኒቲን ያለውና ሰው ደስተኛ ሆኖ ኤንጌጅ ያደርጋሉ፣ ቮት ያደርጋሉ፣ ኮሜንት ይሰጣሉ። በዛ እንኳን ቴስት ማድረግ ይችላለን የሰውን አቀባበል። የሰው አቀባበል እንግዲህ እንደ ሰው ይለያያል። እኛ ግን ካየነው ሪያክሽን በደንብ አክሰፕት የተደረገ ነው። በፊት የነበረው የሰው አቀባበል በተለይ መጀመሪያ የነበረን ሚስቱሪዝም። ትንሽ ከቁንጅና ጋር ብቻ ፎከስ ያደረግን እንደዚህ አይነት ነገር ነበር። አንደርስታንድ ሰው ሲያደርግ የቆየ አሁን ላይ ግን ቱሪዝምን ፎከስ ያደረገ ከእኛ ግብጋ የተነካካ ነገሮችን እያደረግን እንደሆነ ሰው እየተረዳ ነው። አክሰፕታንሲ በጣም ትልቅ ነው። ባይዘወይ የሚስ ቱሪዝም ኢቨንታችን ላይ ሲካሄድ በተለይ ከአንድ እስከ አምስት የሆኑትን አንደኛዋ ልትወጣስ ፕሮሞት እያደረግን መድረክ ላይ እየተዋወቀ ሲሄድ የሰው ጩኸት፣ የሰው ድምቀት፣ የሰው ሪያክሽን ይለያል እና በጣም እያማረ እያማረ ነው የሚሄደው። አክሰብታችሁ በጣም ትልቅ ነው። ቆንጆ ነው። ብዙ አስቸጋሪ ነገር የለም። እንዲያውም የሰውን ፍላጎት ሊሜት ማድረግ ትንሽ ያስቸግር ነበረ። ምክንያቱም ወጣቶች ስራ እንደዚህ አይነት ስራን በደንብ ኢንትረስት ሆኖ አፕላይ አድርገዋል። ከዛ ውስጥ ቻሌንጅ እንዲያውም የሚያደርገው አስራ አምስት ብቻ ወስኖ ማውጣት ነው። ምክንያቱም ሁሉም ሰው ጋር ታለንት አለ። ሁሉንም ሰው በአንድ እይታ ስታይ ሁሉም ሰው ውበት አለው፣ የራሱ ካራክተር አለው። ያን ያን ልሜት አርጎ ማውጣት ትንሽ ከብድ ነበረ። እንደ ዳኛ ነው ይህን የምነግርሽ፣ ጥሩ ነገር ያየ ነው። ወጣቱም ሳይድ ፍላጎት አለ፣ ይህን ስራ የመስራት ፕሮሞት የማድረግ ፍላጎት አለ፣ ሶሻል ሚዲያዎችን የመጠቀም ፍላጎት አለ። ያንን ታለንታቸውን ኖር እንዲያሳዩና ወደ ቱሪዝም እና ወደ ፕሮሞሽናል ስራዎች ውስጥ እንዲገቡ እድል ስለሰጠናቸው ደስተኛ ነበሩ። ያው አስቸጋሪ ሳይሆን እንደ አንድ እንትኖች የሚታዩት ምን ነበረ፣ በሰዓቱ በጣም ጎበዝ ስትሮንግ የሆኑ ሴቶች ነበሩ በየዙሩ የሚመጡ የሚወዳደሩ። እና ደግሞ ቶፕ ፊፍቲን ቀርተን ስቴጅ ላይ እስክንደርስ ድረስ የተለያዩ አይነት ማጣሪያዎች ነበሩ፣ ሪት ኦራል፣ እነዚህን የመሳሰሉ ኤግዛሞችን ወስደን ነበረ። ስልጠናዎች ነበሩ፣ ባክቱ ስቴጅ ነበሩ ማለት ነው። ፋይናል የውድድሩ ቀን ላይ ከመድረሳችን በፊት የነበሩ እነዚህን የመሳሰሉ ነገሮች አሸንፎ የመጨረሻው ቶፕ ፊፍቲንም ገብቶ ስቴጅ ላይ መቅረብ በጣም ትልቅ ድል ነበረ። በትምህርታቸው አምቢሸስ የሆኑ ጎበዝ የሆኑ ሪጅኑ ላይ ብሎም ደግሞ ቱሪዝም ላይ በደንብ ትልቅ አስተዋጽኦ ማበረከት የሚችሉ የተለያዩ ጎበዝ ሴቶች ነበሩ። ከእነሱ ጋር መወዳደር በራሱ ራሱን የቻለ ጉብዝናን የሚጠይቅ ነገር ነው። ከዛም ደግሞ አልፎ ስቴጅ ላይ ቀርቦ ራስን በደንብ ፕሮሞት ማድረግ ኮንፊደንት መሆን፣ ምክንያቱም የክልሉን ቱሪዝም ስለሆነ ፕሮሞት የምናደርገው አሳን አምባሳደር ቪዚት ኦሮሚያን ወክሎ እንደሚገኝ እንዲሁም ድርጅቱን እንደሚመጥን ሰው ሆኖ እዛ ቦታ ላይ ለመቅረብ ጎበዝ መሆን ግዴታ ነበር። ኮንፊደንት ሊኖረን ግዴታ ነበር። ሪፕሬዘንት ማድረግ መቻል ደግሞ ከኛ የሚጠበቀው ነገር አንዱ እሱ ስለነበረ ይህንን ሁሉ ነገር ይዞ ራስን አጎብዞ እዛ ቦታ ላይ መድረስ ኢዚ አልነበረም፣ ከመጀመሪያውም ጀምሮ። ከዛ ደግሞ ኦዲየንስ ፊት ለፊት ቀርቦ የኔ ሀሳብ ይሄ ነው፣ ይሄንን ይሄንን ማድረግ እፈልጋለሁ፣ በኔ ጊዜ ይሄ ይሄ ነገር እንዲሆን እፈልጋለሁ የሚለውን ነገር ተናግሮ ፕሬዘንት አድርጎ መመረጥ ሌላ ነገር ነው። ማሸነፍ ደግሞ ያው የሚያስደስተው ፓርቱ እሱ ነው። ከመጀመሪያው ስነግሮሽ በኦሮሚያ ቱሪዝም ኮሚሽን እና በቪዚት ኦሮሚያ ለአንድ ሴት ክራይቴሪያ ተደርገው እኛን ለመወከል ካልቸራዊን ለመወከል አስሪጅን አውትስታንድ አድርጋ የምንሰራቸውን ስራዎች በብቁነት ልታሳልጥ ትችላለች ብለው የሚያስቡትን ሴት ለመምረጥ የራሳቸው የሆነ ክራይቴሪያዎችን ያዘጋጃሉ። እነዛን ክራይቴሪያ አልፈሽ የመጨረሻው ስታንዳርድ ላይ ስደርሺ ቶፕ ፊፍቲን ሆነች ነው መድረክ ላይ የምትቀርብ። ከነዛ 15 ብቁ፣ ጠንካራ እና አውትስታንዲንግ የሆኑ ቫይብረንት የሆኑ ሴቶች መሀል ደግሞ ቶፕ ስሪ ለመሆን የራስሽን ጥረት ታደርጊያለች። እዛ ድረስ እስክንደርስ እንግዲህ ኦራል የሆነ ደግሞ ሪትን የሆነ ግዛሞችን ተፈትነን የቃል መጠይቆችን ተደርጎልን ነው ያለፍነው። በእያንዳንዱ ሴቶች የምትማሪያቸው የራስሽ ስኪሎች ይኖሩሻል አንቺም ደግሞ ሼር የምታረጊያቸው የራስሽ እውቀቶች ይኖራሉ እና እነዛን ሁሉ አልፈን አስራ አምስቶቹ መሀል ገብተን አስራ አምስቶቹን ደግሞ ቢት አድርጎ ሶስት ውስጥ መግባት ማለት በጣም ፈታኙ ፓርት ነበረ። እሱን ለማድረግ ደግሞ የሚያስፈልገን ነገር የነበረው እኛ ከሌሎቹ ሴቶች ከነዛ ጠንካራ ሴቶች የተለያየ ያለን ጥንካሬ ምንድን ነው ልናሳይ የምንችለው ልንፈጥር የምንችለው ስተጽዕኖ ምንድን ነው የሚለውን ማሳየት ነበረ። ከኮንፊደንሳችን ጀምሮ ከንግግራችን ጀምሮ እስከ ስራችን ድረስ ማለት ነው ያሳየነው ነገር። ከዛም በኋላ ደግሞ ልክ እሷ እንዳለችው ውጤቱ በጣም ያስደሰተን ፓርት እሱ ነው። ውጤታችንን አይተን ብቁ ሶስቱ ሴቶች መሆን ትልቅ እድል ነበር ማለት ነው። እንዳየሽው አራት ዓመቱን ሳስቴን አድርጎ መጥቷል። አምስተኛው ዓመትም እየቀጠልን ነው። ከዚህ በኋላ የሚቋረጥ ነገር አይደለም ሰው። የእኛ ዓላማ ከኦሮሚያ ሚስ ቱሪዝም ከፍ ባለመልኩ ማሰብ ነው። ታርጌታችን ሀገር ማስተዋወቅ በክልል ሊሚት የተደረገ ሳቤ የለውም መስሪያ ቤታችን እና እያደገ ይሄዳል። ወደ ኢስት አፍሪካ ወደ አፍሪካ እያደገ ይሄዳል። እንደዛ ደግሞ እየቀጠል ነው። ለዛም ነው ንክኪያችን በጣም ይሰፋው። ኬንያ እንሄዳለን፣ ዩጋንዳ እንሄዳለን፣ ሩዋንዳ እንሄዳለን፣ ታንዛኒያ እንሄዳለን። ብዙ ቦታ እየደረስን ነው እና ማስፋት ነው። መዳረሻችንን እያሰፋ እንገኛለን። ኦፍኮርስ እያደገ ይሄዳል ማለት ነው። ያው እንደ ተቋም ሰፋ ያለ ነገር ቪዥንን ይዘን እንሄዳለን። ሌላውም ሰው አሁን ሚስ ቱሪዝም ኦሮሚያ ተጀምሯል። አይ ቲንክ ሚስ እሬቻም ተጀምሯል። ከኛ የተለያዩ ለስኖችን እየወሰዱ ትምህርት እየወሰዱ ሌሎችም እየተነሳሱ የሚሄዱ ይሄዳሉ ብለን ተስፋ እናደርጋለን። ኢቭን ካየሹ ቪዚት ኦሮሚያ ብለን ስንነሳ ቪዚት አማራ፣ ቪዚት አፋር ተነስቷል። እና ቱሪዝም የሚሰራው አንቺ ራስሽ ብቻ ይዝሽ አይደለም፣ ከጎረቤቶችሽ ጋር አገርም ሊሆን ይችላል ሪጅንም ሊሆን ይችላል አንድ ላይ የሚሰራ ስራ ነው ቱሪዝም እና እኛ እንደ አንድ ምሳሌ ተግተን እንሰራለን። ሌሎቹ ደግሞ የእኛን ምሳሌ ይዘው በርትተው እነሱ የሚንቀሳቀሱበት እድል ይፈጠራል እና ይሄ ራሱ አንድ ትልቅ ኢምፓክት ነው። ኦሮሚያ በጣም ሰፊ ናት። ያልታየች ያልተገኘች የቱሪዝም መዳረሻዎች አሏትና ኦሮሚያን እንዲጎበኟት እንዲያዋት፣ ኢትዮጵያን እንዲጎበኟት። መጎብኘት ቫሊው አለ። ሰዎችን ሪፍሬሽ ያደርጋል፣ እሳቤን ያሳድጋል። ሰዎች ነገን የተሻለ ነገር ፕሮዲክት እንዲያደርጉ ያደርጋል እና እንደዛ እንዲያደርጉ ለኢትዮጵያ ሕዝብ ለኦሮሞ ሕዝብ ማስታለፍ እፈልጋለሁ። መልካም የሬቻ በዓል ማለት እፈልጋለሁ ማለት ነው። አመሰግናለሁ።